ቴዲ፣ እንደውም ጉግል አርገ ቁጥሩ እሰጣቸው። ጉግል አርግና አንተ የሰጠኝ ሰጣቸው። ሌላ ነምበር ነው እንዳይባል፣ አይ ራሱ የሰጠኝ ቁጥር ስላለ ዋን

ኦኬ፣ ሶ ለምን ዘዛ ለኪ ነው? ሎግን አድርገ ለኪ ነው በዛን ቀን የተገዛበት እንት ማሳይ ታይቻለሁ። ሎግን አድርጌ እኮ አሳየው እኮ አናምድም አሉ። አካውንቱ ላይ እኮ ገቢቼ አሳየው። ኢንቮይስ እዚህ አለ። ኖ ኖ ሎግን አሁን፣ ኧረ ሎግን አድርገ ላይቭ ላይ ለኪ ነው በዚህ ቀን የተገዛው ምናምን ብታሳይ እኮ ታች ጉድ እነፋ

ይመጣልሃል ኢሜይል አለ። በዛን ጊዜ የሚላክልህ ኢሜይል አለ። ኮንግራሽሽ በትልቁ ታደረገኝና ቆይ ልቁም፣ እየነዳ ነው። አንድ ዋን ሚኒት፣ ኤግዚት ልቁም፣ ኤግዚት ልቁም። እና ከዛ ኢሜይላቸውን ታያለህ። እነሱ የላኩበትን ስልካቸው ኢሜላቸው ላይ ያሳያሉ። ከዛ በኋላ አካውንቱ ባየር ነምበር የሚለው የእኔ ነው። ከዛ ትራኩ ኦክሽን ላይ እሱንም አንተን የሰራው በሉኝ። እኔ አሜሪካን እኮ ከትራምፕ ቀጥሎ እያስተዳደርኩ ነው። ችግር እኮ ዩዘርኔምን እና ፓስዋርድን ተጠቅመ ዌብሳይታቸው ላይ ሎጊን ብለህ ግባ እና የገዛውን ትራት ይኸው፣ በዚህ በዚህ ጊዜ ሁለት ሺህ ሁለት ላይ የገዛውን ትራት ይኸው ቁጭ ብሎላቸዋል ብለህ አሳየን እያለ ነው እኮ። ላሳያችሁ ነው። አሁን ዋን ሰከንድ ዋን ሰከንድ ዋን ሰከንድ ዋን ሰከንድ ልበልና እኔ ልውረድ። የአሁኑ ያየ ነው ትክክለኛ ቦይስ ከሆነ ያ ማለት ታክስ የሚሰሩበት ነው አይደል? ዮኒ አሚን ቴዲ ታክስ የሚሰራበት ነው። ገቨርንመንት ታክስ ፌዴራልም ታክስ ምናምን የሚሰሩበት ነው። የመቶ አርባ አምስት ሺ ስድስቱ ስድስት ፐርሰንቱ ሰባት ሺ ቴዲ አሁን ትልቁ ላይ አድርገኝ። ተወው አንተ ኦኬ አሁን ለምሳሌ ይታያል። ለምሳሌ ጂሜል ላይ ልግባ እና አሁን የነሱ ኢሜይል ላይ ስገባ፣ ጂሜል እዚህ ጋር መጥቼ ኢምፖርታንት ላይ ስገባ ይሄ የነሱ ነው። እሺ ይሄ ነው የላኩልኝ ማለት ነው። ይታያል፣ ይታያል እንደ ራቅ ሲል ይታያል ከፈትኩት እያስረዳው ስለሆነ ኢንተራፕት አታደርገኝ፣ አሳየን ትለህ እዛ። ይሄ ኢሜላቸው ነው፣ ታይለር ማርቲን ነው የሚለው። አድሬሳቸው አለ ሙሉ እንትን ከሆነ ይኸውላችሁ አድሬሳቸው አለ። ቆይ እዚህ ጋር ላድርገው መሰለኝ፣ እንደዚህ ላድርገው መሰለኝ። ኦኬ፣ አየሁ ታይለር ማርቲን አለ። ከዛ ይሄ የትራኩ ምናምን ቪን ነምበር ነው እዚህ ጋር ያለው ኤርትራ ኮቪን ነበር ነው። ከዛ በኋላ አድሬሳቸው ኦፊስ እንትናቸው አለ፣ ስልካቸው እዛ ጋር አለ። አዮ ይታያል፣ ሆኒ አሁን ይታያል። እንደዚህ ራቅስ አረገው። ይሄ አዲሱ አዲሱ ኢሜል፣ ይሄ አዲሱ ኢንቮይስ የመጣበት ነው አደለ? ቆይ ይኸው አድሬሳቸው አለ አደል? ስልካቸው አለ ምናምን ከዛ በኋላ ከዛ በኋላ ከፍተዋለው። ከዛ እዚህ ጋር ኢንቮይስ ይሄኛው አለ። ከዛ ሁለተኛው ቢል ኦፍ ሴል ኢንቮይስ አለ ማለት ነው። ሁለት ይሄ ኬስ ነው የላኩት እነሱ ናቸው። ኦፊስ ነንበራቸው አለ ምናምን። ከዛ አካውንታቸው ላይ ነው የምንገባው። አካውንት የኔ አካውንት ላይ ማለት ነው። ኦኬ ጉግል ላይ ገባና ታይለር ማርቲን ታይለር ማርቲን ኦክሽን ገባለሁ። ታይለር ማርቲን ኦክሽን ላይ ገባለሁ። ከዛ በኋላ ሎጊን እላለሁ። እያያችሁ ነው አይደል? ሎጊን እላለሁ። ከዛ ሎጊን ስል ኢሜል አስገባለሁ እዚህ ጋር ከዛ በኋላ ጄፍሮ ፓስወርዱ እንዳታዩት

ላይ ምንድን ነው የምትፈልጉት? እናንተ ፍራእልን ለመጣል ነው። አንድ ስብስባችሁ እኔ ወርቅ ሰው የፎር ሚሊዮን ዳላር መኪና ኔክስት ይር ላይ ገዝቼ ይኸውልህ ይሄ ሳያሳይህ የነበረው እንዳለ ሲስተም ገብቶ አምስት ሺህ ዶላር አስይዘህ ገብቶሃል። አስይዘህ የሚከፍትልህ አፕ ነው። ኦክሽኑ ላይ ሬጅስተር ስትሆን ገብቷል። አምስት ሺህ ከከፈልክ በኋላ ቅድም ነግሬሃለሁ፣ ሳይናገሩ እዛ ኦክሽን ላይ የሆነ የእነሱ ኦክሽን ላይ ሬጅስተር ለመሆን አምስት ሺህ ዶላር መጀመሪያ ይጠይቃሉ ብያለሁ። ወይ በክሬዲት ካርድ ትከፍላለህ፣ ወይ በደቢት ካርድ ትከፍላለህ፣ መጀመሪያ ኦክሽኑ ላይ ጆይንት ለማድረግ። ከዛ በኋላ እንዳለ ኦክሽን ላይ የሚያወጡትን መኪኖች አይነት ዝርዝር በሙሉ ያመጣልሃል። ከዛ በኋላ በሲስተም ላይ ያየህ የምትፈልገው ነገር ትምህርትና ከዛ በቦታው ላይ ሄደህ ማስፈታሽ ካለብህ አስፈትሻለህ። አስቀድመህ ቼክ ማድረግ ካለብህ እራስህ ቼክ ታደርጋለህ። አሁን አምስት ሺህ ዶላር ሳትከፍል አይከፍትልህም። አምስት ሺህ ዶላር ስትከፍል ግን የሚከፍት ደን ሲስተም ያሳየ ያዘብኝ። አንደኛ ነገር፣ ሁለተኛ ነገር ምን አለመሰለ፣ አንደኛ ነገር ቴምር ያለችው ነገር ማለት ውሸቱን ደግሞ ውሸት እንበል እውነቱን ደግሞ እውነት እንበል። ቴምር መኪናውን ሶስት ወር ነው አራት ወር አምስት ወር ሰርቶበት አላለችው ሊሰራበት አይችልም። ይሄ ውሸት ነው። ብቷን መኪናው በተለይ ሬጅስተር ካልተደረገ ታርጋ ከሌለው ካምፓኒ ካልለጠፈ ሊሰራበት አይችልም። ቴምር ሄዳ ስታየው ግን ያ መኪና ታርጋ አውጥቶ ካምፓኒ ተለጥፎበት ከሆነ ግን ሊሰራበትም ይችላል። ስለዚህ ያልተለጠፈ መኪና ከሆነ ግን አልሰራበትም። ይሄ ይሄ ስህተት ነው። ቴምር መታረም አለብሽ። ታርጋ ነበረ፣ ታርጋ እሱ ነው ያወጣልኝ። አይ ዚሁ ልንገርህ፣ እሱ ጋር እስከነ ታርጋው ነው የሰጠኝ። ኦኬ ኦኬ። ታርጋ ይኸውልሽ። ታርጋ ወጥቶ ካምፓኒ ለጥፎ ከቆየ ሰርቶበትም ሊሆን ይችላል። ካለጠፈ ግን ሊሰራበት አይችልም። ይሄ መታረም አለበት። ሁለተኛ ምን አለበት፣ ኦነርሽ እንትኑ ማኗ ላይ ያሳያል እኮ። ምን ያህል ኦነር አድርጎበት ቢሆን ኖሮ ያኔ ይታይ ነበር። ያወጣበት ላይሰንስ አንድ ቃ ታብራረዋለን ከዛ ይሁን እዚ ጋር ያዝልኝ። ምን አለ መሰለ ሙሉ ሂሳብ ስላልከፈለች አርሰ ልለቁ አልቻልኩም። ትራቁን እኔ ሙሉ ሂሳብ ከፍዬ ነው ትራቁን የለቀቁት ኦክሽኖቹ አለ። ኦኬ ጥሩ። እኛ የምንፈልገው ባንክ አካውንቱን እንዲያሳይ አይደለም። ሙሉ ሂሳብ የከፈለበትን ከኦክሽን ሲያስወጣው የሰጡት ፔሮል እሱን ያሳየን። ሙሉ ሂሳብ ከፍሎ የለቀቁለትን ሉ ሊያሳያል እኮ ማሪ ይኸውልህ ቢሮ አፄ ዘራ አቆ ቢል ኦፍ ሴሉ ስራ ለብዙ አመት ተሰራው የነበረው አውቋለሁ። ያ ገባኝ። አንድ ምን የሚለው ነው ነው። ታዲያ እዛ ላሳየ አንድ በካሽ ነው በዋየር ነው በቼክ ነው የተከፈለው? ለምንድን ነው እዛ ላይ የማይጻፈው ቢል ኦፍ ሴል

ፍራውን ለብዙ አመት ሲቀጠቅጥ የነበረ ኤኒዌይስ፣ ይሄ ዌብሳይት ይሄ እንትኑ የምታየው አንተ የለጠፍከው ላይ ነው። ቴለር ማርቲን ነው የሚለው ያ። ይሄ ኦክሽኑ ነው። እዚ ጋር ስልኩ ቁጥሩ አለ፣ ፎር ዚሮ ዋን ይሄ አሁን እዚህ ጋር ቅድም እንትና ሲጠይቅ የነበረው ማነው መሀሪ ሲጠይቅ የነበረው ቼክ ካሽ በምንድን ነው የከፈለው ይሄ ገና ያልተከፈለበት ነው ይሄ ሆልድ የሚደረግ ነው ካየው እዚህ ጋር ምን ይላል ሆልድ ኢሜል ይላል አይደል ሆልድ ነው መኪና ሆልድ የተደረገበት ነው ይሄ ኢንቮይስ የተሰጠው እንጂ ሲገዛው አይደል እዚህ ጋር ይሄ እዚህ ጋር አርባ ሰባት የምትሉት ቦታ አላቸው አሁን ለምሳሌ ላይን አርባ ሰባት ኦክሽን ላይ ላይኖች አላቸው አርባ ሰባት አርባ ስድስት አርባ አምስት ይሄኛው ላይኑ የነበረው ይሄ መኪና የተላለፈው ላይኑ አርባ ሰባት ላይ ነበር ይሄ መኪና ነበር እዚህ ጋር ስሙ አለ። ፖሊስ ትክክል ነው። ስሙን እዚህ ጋር ጽፎታል። ትራኪንግ እዚህ ጋር አለ። በዚህ ነንበር አይገኝም። ኢንቮይስ በዚህ ነገር ተገኝቶ ማግኘት ከፈለክ በኢንቮይስ ነንበር ነው የምታገኘው። እዛም ወይ በቪን ነንበር፣ ስድስት ቪን ነው የሚጠይቁ መስለት። ይሄን መኪና ኦኬ። ኦክሽን ማለት አሁን ለምሳሌ እኔ እኔ ያለኝ መኪና ኦክሽን ላይ አውጥተዋለሁ። ፊም ይከፈላል፣ ኦክሽን ላይ። ከዛ በኋላ አንተ ደግሞ ከዛ ትገዛለህ። ኦኬ ኦክሽኑ መሀል ላይ ኦነር አይሆንም። ኦነሩ ማን ነበር የዚህ መኪና ኦነር? ይሄ ካምፓኒ ነው። ግሬተር ኦማ ሊዚንግ የሚባል ካምፓኒ ይሄንን፣ የተሸጠው ቢድ የተደረገው በመቶ አርባ አምስት ሺህ ብር ነው ቢድ የተደረገው ኦኬ። መቶ ሀምሳ መቶ ሀምሳ ብር ኮንቪኒየንስ ፊ አለ እዚህ ጋር የሚከፈል ማለት። ከዛ በኋላ ታክስ አለ፣ ነበራስካ ታክሶች አሉ። ስድስት ፐርሰንት ነው ታክሱ እዚህ ጋር። መኪና ኦፊሻል የተገዛ መቶ አርባ አምስት ሺህ ነው እንክሉዲንግ ታክሱ። ታክሱ ሰባት ሺህ ሁለት መቶ ሀምሳ ብር ነው ታክስ እዚህ ጋር ኦኬ። ዳስ ቶታል ወደ ምን ያመጣዋል? መቶ ሀምሳ ሁለት ሺህ አራት መቶ ኦክሽን ሲገዛ ኦክሽን ዲለር ከሆንክ ብርም ከፍሏል። አሁን ለምሳሌ በብዛት አምስት አምስት ሺህ ብር ነው የሚከፈለው። ይሄ እዚህ ጋር በክሬዲት የተከፈለ ነው። ክሬዲት ካርድ የሚለው የምታየው እዚህ ጋር። ኦክሽን ምንም ነገር ከመጫረት በፊት መክፈል አለበት። ትራኮች እንትን ከማድረግ ይሄ እዚህ ጋር ነው። እዚህ ጋር ፈርስት ናሽናል ይሄ ነው ካምፓኒ እንትን ያደረገው። ይሄ ክሬዲት የተደረገው ካምፓኒ ነው። እዚህ ጋር ቴለር እንትን የሚለው ማለት ይሄ እዚህ ጋር የምታየው ኢንቮይስ ነው የሚባለው ይሄ ከዛ ቢል ኦፍ ሴል አለ ይሄ ማለት መኪናው ከተሸጠ በኋላ የመጀመሪያው ኢንቮይስ ነው መኪናው ከተሸጠ በኋላ ደግሞ የሚባለው ቢል ኦፍ ሴል እዚ ጋ ስትል አርባ ሰባት ቁጥሩ አለ ናይን ቁጥሩ እዛ የተቀመጠበት ይሄ መኪናው የተቀመጠበት ቦታ ቁጥር አርባ ሰባት ላይ ነው ዴት እዚ ጋ ሶስት አስራ ሰባት ሁለት ሺ ሁለት አለ ሎኬሽን እዚ ጋ ነው የተጻፈው ሲሪያል ነምበሩ እዚ ጋ ሁ ቪን ነምበር አስራ ሰባት ነው ቪን ነምበር ሞስታ የተሸጠበት ፕራይስ መቶ አርባ አምስት ሺ ብር ይሄ ስትል ይሄ ቢል ኦፍ ሴል አሁን እዚ ጋ ቀደ ማሪ ያላየው ነገር ምንድን ነው? እዚህ ጋር ትራኪንግ ካምፓኒ አንክ የሱ መስል ጄፍሮ ትራኪንግ ካምፓኒ ይሄ ራሱ ነው። ኢንቮይስ መኪናውን ገዝቶ ሲጨርስ የሚሰጠው ነው ምትለው የመጀመሪያ አሁን

ሰውዬ ቀድም አትንክ ቴምር ስትል የነበረው የሸጠው ታይለር አይደለም፣ ቴይለር ሻጭ አይደለም። ይሄ ነው ሻጩ። እዚህ ገምተው ግሬተር ኦማ ሊዚንግ የሚባል አየው፣ ይታያል፣ ቴዲ። ይሄ ነው ሻጩ። ይሄኛው ምን አረገ? ይሄ ካምፓኒ ወሬቨር ሊዚንግ ካምፓኒ፣ እርግጠኛ ነኝ ለሌላ ሰው ሊዚንግ ካምፓኒ ለሌላ ሰው ሸጦት፣ ፕሮባብሊ ያኛው ወቨር የገዛው ሰው። ስለዚህ አሁን በአንተ ንግግር ይሄ መኪና ኦክሽን አልገባም ማለት ነው። ኦክሽን ገብቷል። ይኸውና ይሄ ኦክሽን ይሆን ነ ይኸውልህ፣ አልገባም ኦክሽን ሲሰራ የሰው ይሄ ሰውዬ ነው። ይሄ ዌቨር ካምፓኒ ይሄ ካምፓኒ ኦክሽን ያስገባው። ኦኬ አዎ። ኦክሽኑ አሻሻጭ አሁን ከእዛ ገዛ ተጫርተው ማለት ነው። ኦክሽኑ ነው የገዛው ይሄ ካምፓኒ። ይኸውልህ ኦክሽን ማለት ማሻሻጫ ቦታ ነው። አሁን ለምሳሌ ቴዲ አንተ ቤት ትከፍታለህ። አዎ። መኪናዎችን ተጫርተው የምትገዛበት ቦታ ነው። አይ ቦታ ነው እንጂ የሸጠው ሰውዬ ይሄ ግለሰብ ወቨር ዲስ ካምፓኒ ይሄኛው ግሬታ ይሄኛው ኦነር ለማሸጠ ለፍራው ሊቸቻ ሸጥ እዚህ የሸጠው ግን የሸጠው አሁን መቶ ሀምሳ ሁለት ሺህ የመጣው ኢንክሉዲንግ ታክስ እና እዚህ ኮንቪኒንስ ፊም ይባላል ኤኒቲንግ ስታወጣ ታክስ መክፈል አለብህ። ከንትን አክሽን ስታወጣ ታክስ መክፈል አለበት። ኮንቪኒንስ ፊ ደግሞ አንዳንድ ቦታ ላይ አሁን ለምሳሌ የሚሄድበት ቦታ የማውቃቸው ቦታዎች ላይ የሚከፈለው ሁለት መቶ ምናምን የሚከፈልበት ዋና አንዳንድ ቦታ መቶ ሀምሳ ብር ነው ይከፈላል። እዚህኛው የሚከፈለው ኮንቬኒንስ ፊ መቶ ሀምሳ ብር ነው። እኔ ግን አሁን ምንድነው ፍራውን መቶ ስልሳ ሰባት ሺህ ሲል ነበር ከዚህ በፊት የሰሙ እሱ ጋ ነው የኛ ክርክር። የኛ ክርክር ይሄ መኪና አሁን ብዙዎቻችሁ ንሽንሁን አንድ መርሳት የሌለብን ነገር ይሄ መኪና ያከራከረንም እዚህ ያደረሰንም በተባለው ዋጋ የተገዛ ነው ወይ አሁን ምንድን ነው አሁን እኔ ቀደም አሁን እንትና ሲደረግ ማነው መሀሪ ሲያሳይ የነበረው ከዛ ያ የጋቨርመንት ሰይ እንጂ። አሁን ለምሳሌ ማየት ከፈለ ከካርፋክስ ነው የሚደረግ። ካርፋክስ ላይ ያሳያል የሁሉም እንዳለ የመኪና ሂስትሪዎችን ካርፋክስ የሚባል ቦታ ነው የሚያሳይ እንጂ ሌላ ቦታ። አሁን ቅድም እሱ ማሳየት ያልቻለበት ምክንያት ያ አሁን ለምሳሌ ሪኮል ካለው ምናምን የሚያሳይ ቦታ ነው። የመኪናው ሂስትሪ ሙሉ በሙሉ ለማሳየት ከፈለግ ካርፋክስ ዳትካም ላይ ገብተህ የመኪናው ቪን ነንበር ጽፈን ነው መኪናው እንዳለ ስንት አክሲደንት እንዳለው ምን አይነት ማለት ነው። አውቀ ነገር አውቀ ቆይ፣ ይኸውልህ ለና አትሸፈን ይኸውልህ፣ ያሳያል። ፌዴራል ነው ይሄ፣ ይኸውልህ፣ የስቴት አይደለም ፌዴራል ነው። ካርፋክስ ነው የሚያሳየው። ካርፋክስ እኮ በብዛት ሬጅስተር የሚያደርገው የትንሽ መኪና እኮ ነው። ትልቅ መኪና እያንዳንዱ ስቴት ምን ከፍለው አለ ታክስ፣ ስቴት ምን ከፍለው አለ እያንዳንዳቸው መኪና የተለያየ ቪድ ነንበር ያለችው በየ በሬጅስተር ባረካቸው ቁጥር ደግሞ እያንዳንዱ ስቴት ተመዝግበዋል። ማንም ሰው ፌዴራል ከሆነ የሁሉንም ኢንክሉድ ሰርች የማድረግ እንትን አለሁ በየስቴቱ የሚቆም ነገር የለውም። ስለዚህ እኔ የምልህ ያለው ያን ነገር ያ